ታምራት ደስታ የተሳተፈበት ዋጋ የተሰኘው የዲና አንተነህ አልበም አርብ ዕለት ይለቀቃል። የድምፃዊት ዲና አንተነህ ዋጋ የተሰኘው አልበም በግጥም ይልማ ገብረአብ፣ ወንደሰን ይሁብ፣ ናትናኤል ግርማቸው፣ መሰላ ጌታውን፣ ሄኖክ ነጋሽ፣ ቴዎድሮስ ሞሲሳ፣ ብስራት አለማየው፣ ደመቀ ሱራፌል፣ ጃሉድ ካህኑ ሞገስ፣ እና ምረታብ ደስታ ተሳትፈውበታል። በዜማ ደግሞ ታምራት ደስታ፣ ብስራት ሱራፌል፣ አመር ተሾመ፣ ዲንቢ፣ ቴዎድሮስ ሞሲሳ፣ ሄኖክ ነጋሽ፣ ጃሉድ፣ ዮሐንስ ወይም ጆኒ፣ እንዲሁም ምረታብ ደስታ ሰርተውታል። በሙዚቃ ቅንብር ካሙዙ ካሳ፣ ሄኖክ ነጋሽ፣ ሮቤል እንደ እንዳለ አብይ ግርማ፣ አዲስ ፍቃዱና ኤርሚያስ በዳዳ በሚክሲንግ አብይ ግርማ፣ ሰለሞን ኃይለማርያም ና ይትባረክ ክፍሌ፣ ማስተሪንጉን ኤንዲ ቤተዜማ የሰሩት መሆኑን ድምፃዊት ዲና አንተነህ ለብስራት ሬዲዮና ቴሌቪዥን ተናግራለች። ድምፃዊት ዲና አንተነህ ጋሜ ናማ፣ ኤዱማ፣ የሆነ ነገር አልችልምና እንዲሁም በርከት ያሉ ነጠላ ዜማዎችን ለአድማጮች አድርሳለች። ዋጋ የአልበም 14 ሙዚቃዎች ያሉት ሲሆን አልበሙን ሰርቶ ለማጠናቀቅም ስምንት ዓመት ና ከስድስት ሚሊዮን ብር በላይ ፈርሷል። ሁለት የሙዚቃ ቪዲዮዎችም ተሰርተው መጠናቀቃቸው ማቅረባቸው ተነግሯል። ይህ አልበም ሙሉ በሙሉ ወጪው በድምፃዊት ዲና አንተነህ ፕሮዲውስ የተደረገ ሲሆን ስለ ፍቅር፣ ስለ መለያየት፣ ስለ እናት፣ ስለ ሀገር፣ እንዲሁም የተለያዩ ማህበራዊ ጉዳዮችንም ይዳስሳል። አልበሙ አርብ መስከረም ሰላሳ በዲና አንተነህ የዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ለአድማጮች ይደርሳል።